ወገኖቻችን ደግሞ በተለያየ ምክንያት እያለቁ ነው። የእግዚአብሔር ልጆች ስለዚህ ይህ ሰላም ባሉበት ደርሷቸው ሰላሙ በስቶላቸው እንደ ልብ ገብተው እንዲወጡ እግዚአብሔር እንዲያመልኩ ስጋውን ደሙን በልተው የመንግስቱ ወራሾች እንዲሆኑ በገዛ ሀገራቸው በሰላም እንዲኖሩ በሰላም እንድንኖር ያለ ጸሎት ሌላ መሳሪያ ምን አለን?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 እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ምን ትጠቀማላችሁ? ምንድ ነው? ሰውን በመግደል አዎ፣ የሚደሰት ህሊና ሊኖረን አይገባም። እንደ እግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን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 እያዘነኑ ያ እስቲ እግዚአብሔር ፈቃዱ ሁኖ ወደ ፃድቋ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጧል የእሳቸው ጸሎት ይጠብቀው እስቲ ይህ ልጅ እንዲ ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጉ እስቲ ጸሎት አድርጉ እንግዲህ ይህን አየን በየቦታው በእንደዚህ አይነት ስንት ችግር አለ የእግዚአብሔር ልጆች ኢትዮጵያውያን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 በእግዚአብሔር ስም አደራዬን ጥሬን አስተላልፋለሁ አስተላልፋለሁ። ኢትዮጵያውያን እኛ ታሪካችን የገነነ ነው። የቆሸሸ ታሪክ የለንም የለንም። በእውነቱ የተንጠረጠረ የተበጠረ ታሪክ ነው ችን ቤተክርስቲያን ለእኛ ያስረከቡ አባቶቻችን ጀግኖች ናቸው። እኛ ደግሞ ደካሞች እንዳንሆን ጠንከር ማለት አለብን እና ስለዚህ ይሄ የምንሰበሰብበት ወቅት ስለሆነ አደራችሁን በየጊዜው ሀገራችን ላይ በጣም ፈተናው እየበዛ ወገኖቻችን ላይ ፈተናው እየበዛ እየሰፋ ያለበት ሁኔታ ስላለ ይህን በጸሎት በልመና ማስታገስ አለብንና ሀደራችሁን በተለይ በክርስቲያን ሆስፒታል በእውነቱ ዛሬ ተኝተው ለሚገኙ ለሚያቃስቱ፣ ለተቸገሩት ወገኖቻችን መድረስ አለብን እና በዚህ ቦላይታ ሀገረ ስብከትም በሌላም አህጉር ዓለም ያላችሁ ወገኖቹ ሁሉ እንተጋገዝ፣ እንሰባሰብ፣ እንመካከር። እግዚአብሔር ከሁላችን ጋር ይሁን።